ተኩሽልንኝ ብያታለሁ። መተኩስ እንግዲህ በእኛ በቃ በእናንተ ቤት አራዳ ጭስ ናችሁ አይደለ? አረ ሚተኩስ ነገር ይተኩስባችሁ። ሚስትህ አልተኩስም ስትልህ ጊዜ ነው አይደለኝ? የፈታሃት ወቾ ጉድ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ዋአላ አሊሂ ወሳሕቢሂ ወመንዋላ፣ የተከበራችሁ ወንድምና እህቶች አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለው። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ እንደተለመደው ወንድምና እህቶች የምናገርበት ርዕስ እነ ተኩስልኝ ተኩሽልኝ ምን እያሉን ነው የሚል ይሆናል። እንግዲህ ቶፒካችን በጣም ነው የሚያስቀው፣ አይደለም ግን የሚያሳዝነው። ወደ ዝሙት የሚጣሩ የእነ አስያ የሐራም ቤት የሆነ አላልሆም የተባለው ግለሰብ ምን እንደሚል እንስማው። እጭም ካልከኝ ግልጽ ተናገር። እዚህ ጋር አለች አለች ድር ለስድስት ቀን አባላችን ነበረች። ለስድስት ቀን ያቺኛው አባላችን ደሞዙ አልደረሰም ነበር። ለስድስት ቀን አበድሪን ተኩሽልኝ ብያታለሁ። መተኮስ እንግዲህ በኛ ለመግባባት ያክል ማለት እንትን ማን ነው መተኮስ ማለት ተኪልኝ እንደማለት ነው፣ በእኛ በአማርኛ ማለት ነው። እና ጠይቂያታለሁ። ሰላሳ ወቾ ግድ ነው አይደለም። በጣም ነው የሚገርመው ተኩሽልኝ በእናንተ ቤት በቃራ ዳናንቹ ጭስናችሁ እኛ ጉምነን አይደለም። እንዲህ አይነትን ቃላት የወረዱ የታክሲ ተራ ሰዎች የሚጠቀሙትን ቃል እየተጠቀመ ከዛ በኋላ እኛ በሐላል ሰዎች እንድራለን። በጣም ነው እንዲህ ምድረው። በጣም ነው እንዲህ መዳር ምችሉ አቅታ አፍሩም እንዲ አዲስ አበባ ውስጥ የአዲስ አዲስ አበባ የኑሮ ውድነት ሁላችንን የምናውቀው ነው። በእርግጥ ወደ ውጭ ሀገር ያላቸው ላታውቁ ትችላላቸው። ነገር ግን በተለያዩ አጋጣሚዎች ቤተሰብ ሊኖሯቸው ይችላል። አንድ ክፍል ክላስ 3 በ3 የሆነ 10000፣ 12000 ብር በሚከራይበት አዲስ አበባ ውስጥ ተቀምጦ ትልቅ ቢሮ ተከራይተው ከዛ በኋላ በነፃ ነው ሰዎችን የምናጋባው ብለው ይዋሻሉ። ወና ወዙ ቢላ። ነገር ግን በሚያሳዝን ሁኔታ አንድ ቮይስ ተይዞበት ምን አለ ተኩሽልኝ። ለዛው ሀጅ ነቢ ሴት ማለት ነው ተኩሽልኝ ያላት ነበር። በዚህ ሁኔታ በሚያሳዝን ሁኔታ ጀማል የተባለ ግለሰብ ምን አደረገ ስንል ከሚስቱ ተለያየ። የሚያሳዝነው ከሚስቱ የተለያየ ትዳራቸውን በስነ ስርዓት መምራት የማይችሉ ሰዎች ለናንተ ትዳር ትክክለኛ ትዳር ይመሰርታሉ ለትክክለኛ ትዳር ሰበብያ ይሆናሉ ብላችሁ ታስባላችሁ። ይህ የመጨረሻ ድንቁርና ይመስለኛል። አስያ የተባለች ግለሰብ ባሏን እንዴት እንደምታደርገው ሲንመልከተው ይህን ቪዲዮ በተሸነፍክ እዚህ ደረጃ ደርሰሃል ማለት ነው። ነው አይብ ነው ምናምን ምናምን እንዳትሉኝ፣ በአደባባይ ላይብ ላይ ገብታ ተመልከቱ። ወንድ ልጅ እራሱ እንደሱ አይጮሆ ባሏዋ መጥቶ ደንግጦ እንዲህ ካሜራ ሲል የሚያሳዝነው እንደነዚህ አይነት ሰዎች ማለት ነው፣ ትዳራቸው እደግመዋለሁ፣ ትዳራቸውን በስርዓት መምራት የማይችሉ ሰዎች ለናንተ ትዳር ማበጀት አይችሉም። ከላበደን በፍጹም ማለት ነው። ሴት ልጅ የጀነት መግባያዋ በር ምንድነው? ባሏ ነው። ዛሬ በሚያሳዝን ሁኔታ ግን ባል ኪችን ውስጥ ምግብ ውሰድ እየተባለ ረመዳ ላይ የሰማ ነው፣ ባሌ ያው ምግብ እያዘጋጀ ነው። ምግብ ማዘጋጀት እኮ ችግር የለው ግን አንቺ ላይቭ ላይ ቁጭ ብለሽ ባልሽን ላይቭ ደንግጦ እየመጣ እየገፈተርሽ ወደዛ ሄድ እያልሽ በግራይንሽ እያየሽው ከዛ በኋላ ለሰዎች አራያ ትሆኛለች? ወላ ከላበድን በፍጹም አራያ ሊሆኑ አይችሉም። ከዚህ ይልቅ ምንድነው የሚያደርጉት ስንል ትልቅ አባት ሐጅ አወል የተባሉ የራቆት ፎቶ አለኝ ብሎ እያስፈራራ ነው። ወናውዝ ቢላ ምን አይነት አመለካከት ነው ያላችሁ? አንድ ሰው ባልና ሚስት ሆነው የራቆት ፎቶ ቤት ወስዶ ምን ታመጣለህ? እንዲህ እንዲህ አይነት ድንቁርና ትልቅ አባትህን ለዛው ደግሞ ህመም ላይ ያሉ ህድ ላይ ያሉ አባትህን በዚህ ልክ ማስፈራራት ምን የሚሉት ነው? እንግዲህ ተመልከቱት። ሌላም አልሐምዱላህ በጥሩ ሁኔታ ውስጥ ነው ሁኔታ ይገኛል። ይሄ ማለት ለማስተላለፍ ፈልኩት። እንግዲህ እነዚህ ወሮ በላዎች በጣም ልጆቼ ናቸው ይበት በቃውበት ጉሰርቶኛል። ድራማ ተጫውቶብኛል። ይሄ ድራማ በእኔ ይጋ ነው የሚለው ብዙ መከራና ስጋ ደርሶብኛል። በአጭር ጊዜ ውስጥ ሁለት ወር ባልሞላ ውስጥ መከራና ስጋ ያደርሶብኛል። እንግዲህ በምስል እንዳለቀ ነው። ኔትወርክ የሌለበት አካባቢ ነው ያለሁት ሁላችሁም ከእንደዚህ አይነት ሸር ተጠበቁ እላለሁኝ። አሁንም እያስፈራሩን ይገኛሉ። ያቀናብረናል፣ በተለያየ ነገር ያቀናብረናል። ሚዲያ ላይ ካወጣህን ይሄን ይለቃልን ይለቅብሃልን እያሉ እያስፈራሩኝ ነው። ችግር የለም። እያስፈራሩ እየላኩን እያቀናብሩ እየላኩልኝ ነው። ሴፍ እንደላደርገው ደግሞ ቶሎ እያጠብቡኝ ነው። እና እንግዲህ ከእነዚህ ሰዎች ሸር ተጠበቁ እያልኩኝ በእሷ በልጅቷ ዙሪያ ደላይ እንግዲህ ሽማግሌ ቪዲዮ እንደምሰራባት ወደ ውጭ እንዳላወጣት ሽማግሌ አደራህ ብሎኝ ነበር። እሷ ግን አልፋ ወተ ተናግራለች። በሶስት ቀን በአራት ቀን ውስጥ ወተ ይቀብታ ጠይቃ አስገድዶኝ ነው ቢለ ከልተናገረች ያለውን ጉድ እኔም እንደማወጣው ይሆናል። ሁላችንም ወዳቸዋለሁ። ሰላም አለይኩም ወረመቱላሂ ወበረካቱ። ሰማችሁ? ይህን ቅድም አላሰማችሁ ብዙ አውዲን የላኩልኝ ኔትወርክ ስለሌለ እንግዲህ እኛ አባትን እያስፈራሩ ከዛ በኋላ ደግሞ በስልምና ሽፋን ይሸቅላሉ። ለድርጅት ተብሎ መቶ ሺህ ከአረብ ሀገር ሴቶች ምስኪን ናቸው። በጣም ጥንቁቅ የሆኑ እህቶች እንዳሉ፣ በጣም ደግሞ በጣም እኔ ግራ ነው የሚገባል። ሲመከሩ ራሱ ቀንታ ነው እንዴ እንን እንን ይላሉ። ከእናንተ በተሻለ ቦታ ላይ ያለ ሰው ለመርዳት ፉን ፉን የምትሉ ናቸው። ሁላችሁም አላልኩኝ፣ አብዛኛው ማለት ይቻላል። እንዲህ አይነት አመለካከታላችሁ ለምን እስከ መች? ይህን አስተሳሰባችሁ ቀይሩ። ያለነው ትዌንቲ ዋን ሴንቸሪ ላይ ነው፣ ሀያ አንደኛው ክፍለ ዘመን ላይ ነው። ሰው ያነባል፣ ካነበበ በኋላ ያነበበው ተግባራዊ ያደርጋል፣ ከዛ በኋላ ለቤተሰቦቹን ያን ያወቀው ነገር ሼር ያደርጋል፣ ለማህበረሰብ ያዳርሳል። ሴት ልጅ ደግሞ በእስልምና ትልቅ ክብር አላት። ሳይኮሎጂ የሚለው ነገር አለ። ውድ የሆኑ ነገራቶችን አንተ ዘንድ ቫሊዩም ያላቸው ቦታ ያላቸው ነገራቶችን ወደ ውጭ አታውጣቸው ይላሉ። ዛሪስ ለሴት ክብር አለን፣ ለሴቶች እንጨነቃለን የሚሉ ሰዎች ሴት ልጅ እንደ እቃ ማስታወቂያ ይመስል ተገላልጣ እንድትሄድ ብሎን ደግሞ የተለያዩ ነገራቶችን አድርጋ እንድትታይ ነው የሚያደርጉ የሚያሳዝነው ይህ አይደለም። ሴት ልጅ እንቁ ናት። በጣም የምትንከባከባት ከእንቁላል በላይ ናት። ነገር ግን ዛሬ በሚያሳዝን ሁኔታ እንደምትመለከቱ ነው። ቢስሚላህ ዘውጁናን በተመለከተ የተወሰኑ ነጥቦችን መናገር እፈልጋለሁ። እኔ እየሰራሁት ስላለሁት ስራ፣ አላህ ሱብሐነሁ ወተዓላ ካለ አዲስ አበባ ላይ ኦፊስ እያቋቋምኩ ነው ያለሁት። ቃድ ያለበት በሐላል ጉድ ነው ጉድ ነው ሲያወሩ እንኳን ለዛ የሌላቸው ወላሂ፣ ለዛ የሚባል ነገር የላቸው። የሆነ እንዲህ ኧረ ቢስሚላ ሰው እንዴት ነው እንዲህ ሁሌ እንዲህ? የሴት ድምጽ እኮ አለ፣ ከባድ ነው። ወት ትንሽ ረጋበሉ፣ ረጋበሉ። ያው መጅሊስ እኔ በዚህ ነገር ላይ ምላሽ እንዲሰጥ እንፈልጋለን በመጅሊስ ደረጃ እውቅና ተሰጥቶት ከዛ በኋላ ሰዎች ኢምቦክስ ላይ እንዲያወሩ እያደረገ ባለፈ የሰራ ሁላችሁ ቪዲዮ አለ ተመልክታችሁታል አብዛኞቻችሁ በውስጥ እንዲያወሩ እያደረገ ከዛ በመጅሊስ ደረጃ እውቅና አለ በቃዲ ደረጃ እንድራለን እንዴ መስፈርትሽ ምናምን ብለሽ ገዝት ላይ ያስቀምጠች ከዛ በኋላ ይህን መስፈርት የምታሟሉ አንድ ቁጥር ጻፎ ብለሽ ሲገቡ ጊዜ እኔ በቃ ይህን አሟላለሁ ሲል ጊዜ እኮ አንቺ ራሱ አዋሩ ባትያቸው በውስጥ ወር ገብቶ እኮ ያዋራታል። ይሄ እኮ የወንድ ልጅ ተፈጥሮ ነው። ምን ሆናችሁ ነው ያማችኋል? ምናችሁ ነው ጠሽ የሚያደርጋችሁ? ስለ ወንዶች እኛ ሴቶች የበለጠ እናቃለን እያላችሁን ነው እንዴ? በጣም ነው የምትገርሙት ወላሂ። መስፈርቱን ከተናገረ በኋላ ያ መስፈርት የምታማሉ ሰዎች ገስት ላኩ ይባላል። ገስት ከላኩ በኋላ አላህ ያሳያቸው እኔ አለሁኝ ይላል። ከዛስ በቃ እንጨርሳለን ነው አይደለም ሚሉ ኢቨን እናንተ እንደዛ ብትሉ ራሱ ወደ ቢሮ ነው ብትሉ ተስማምተዋል እኮ ከዛ ገስት ውስጥ ላይ ገብቶ እኮ ያዋራታል ኢቨን ይህል ልጅ ማለት ነው። ኖን ሙስሊም ይሁን ምን ይሁን ምንም የምናውቀው ነገር የለም። ጂኒ ራሱ እኮ ሊሆን ይችላል። ምን የምታውቁት ነገር የለም። እውነታዊ የሆኑ ሳለ ከዛ አለ በፈቀደ መልኩ የላ ስምና ባህሪ አጽረቂ በነገራችን ላይ እን አህባሽ ናት። አህባሽ ሱናና ሱኒዎችንን በማስመታት የምትታወቅ እያለቀሰች ከዚህ በፊት ሰርቻለሁ ረመዳን ላይ ረመዳን ላይ አሊ መስጂድ ላይ ያልተፈጠረ ነገር መውሊድ የሚያከብሩ ሰዎች እየተደበደቡ ደማቸው እያለች ከዛ በኋላ መድረሳ ላይ የሚማሩ ወንድምና እህቶች እንዲደበደቡ ሰበብ ሆነሻል። እህቴ ይህን ነገር ረሳሽው? ንጽጽር የሚሰሩ እህቶች ጋር ሰለምቴዎች ጋር እየገባች በመልክተኛው አለይሂ ሰላቱ ወሰላም የምትዋሺ ዛሬ ላይ መተሽ ስለ አላ ህግና ደንብ ስታወሪ ትንሽ አታፍሪ? የአለ ህግና ደንብ እየጻስሽ አላህ ሴት ልጅ ክቡር ሁናት